ሰላም ጠና ያስጥልኝ። የተወደዳችሁ የኖ ሚዲያ ተከታታዮቻችን፣ ሰማያዊ ሞገስ በሚል ርዕስ አጭር ቆይታ ከእናንተ ጋር የምናደርግ ይሆናል። ለቻናላችን እንግዳ ከሆኑ ሳብስክራይብ እንዲያደርጉ፣ የደወል ምልክቷንም እንዲጫኑ፣ ብዙዎችንም መድረስ እንድንችል ሼር ማድረግን እንዳይዘነጉ እያሳሰብን በቀጥታ ወደ ዛሬው ዝግጅት እናልፋለን። አብራችሁን ቆዩ። መልካም ቆይታ

እግዚአብሔር በሰዎች ህይወት ውስጥ አላማ ሲኖረው አንድ የሚሰራው ትልቅ ነገር ሲኖር ከሚሰጣቸው ስጦታዎች ወይ ከሚሰጣቸው ስጦታዎች መካከል አንዱ ሞገስ ነው። ሰዎችን እግዚአብሔር ይቀባል። ዳዊትን ቀባው መጽሐፍ ቅዱስ ይናገራል። ሳውልንም ህዝቤን ከእስራኤል ከፍልስጤማውያን እጅ ነጻ ያወጣ ዘንድ ቀባው ብሎ ለሳሙኤል ስልጣንን ሲሰጠው ትመለከታላችሁ። እነ ሳምሶን ተቀብተዋል። ኢየሱስ ክርስቶስን በእግዚአብሔር የተ ቀባ የእግዚአብሔር ልጅ ነው። እግዚአብሔር ሰዎችን በልዩ ልዩ ነገር ይቀባል። ቅባቱን ያፈሳል። ዘይትን ያደርጋል። መለኮታዊ ዘይት ጥሪያቸውን፣ አላማቸውን፣ በህይወታቸው ሊሰራ ያስበውን ነገር ወደ ፍጻሜ የሚያመጣበት ያንን ስልጣን ፓወር ወይም ሀይል እያስታጠቃቸዋል። እውቀትን፣ ማስተዋልን፣ ጥበብን፣ መገለጥን፣ ብቃትን በህይወታቸው ውስጥ ይገጥማል፣ ይከታል። የተዘጋጉ በሮችን እንዲከፈቱ ደግሞ ብዙ ብዙ ከሚሰጠው አንደኛው በዋናነት የሚጠቀሰው ሞገስ እየተባለው ነው። ሞገስ ምንድን ነው? ባጭሩ የእንግሊዝኛው ፌቨር ይለዋል። ሰዎች በቀላሉ እናንተን አይተው ልባቸው እንዲከፈትና ተቀባይነት እንዲኖራችሁ የማድረግ ወይ የሚያደርግ ነገር ነው። ሞገስ ማለት ያ ነው። በሰዎች ዘንድ ተቀባይነት ይኖሯቸዋል። ሰዎች ይወዷቸዋል። ሰዎች ይቀበሏቸዋል። ሰዎች ያዳምጧቸዋል። የምትሏቸው ነገሮች ሴንስ ይፈጥራሉ፣ ወይም ለሰዎች ግልጽ ናቸው። ይረዷቸዋል፣ ይገባቸዋል። ስራችሁ በእግዚአብሔርና በሰዎች ፊት ተቀባይነት አለው። የምታደርጉት ነገር ሰዎች ዘንድ ሄዶ አይቀባይንም ይቀበሏችኋል፣ ያዳምጧችኋል፣ ይጠሯችኋል፣ የተዘጉ በሮችን ይከፍታሉ። ለማንም እሺ ያላሉትን ነገር ለእናንተ እሺ ይላሉ። በሮችን ይከፍታሉ፣ ያስገቧችኋል። ለሰዎች ሼር ያላረጉትን ነገር ለእናንተ ሼር ማድረግ ይጀምራሉ። እንዲሁ አይተዋችሁ ደስ ትላለ ደስ ያለ ይላሉ። ሞገስ እንደዛ ነው የሚያደርገው። በሰዎች ዘንድ በዋናነት ተቀባይነት እንዲኖራችሁ መከበር እንዲኖራችሁ መደመጥ እንዲኖራችሁ ያላችሁ ቫሊው በሰዎች ዘንድ ትልቅ እንዲሆን ያደርጋል። በዚህ አይነት መንገድ እግዚአብሔር እስራኤልን ወይም ደግሞ በይሁዳ ልጆች በአይሁዶች ውስጥ ሊገልጠው ያለውን ማዳን ሊገልጠው ያለውን ሳልቬሽን ወይም ደግሞ ማዳንና የማስመለጥን ስራ ሊሰራባት በጣም በትልቁ ሞገሱን ካፈሰሰባት ሴቶች መካከል ሞገሱን ካስቀመጠባቸው ሴቶች መካከል በተቀዳሚነት የምትጠራው አስቴር ናት። በአስቴር መጽሐፍ ምራፍ አንድ ላይ አንድ ታሪክ ከዚህ በፊት አንስተናል። ንጉሥ አርጤክስስ ያንንም ያህል ሰፊ ድግስ ደግሶ መጨረሻ ላይ ሞቅ ባለው ጊዜ ይላል መጠጥን በጠጣና ልቡ ደስ ባለው ወይም ሞቅ ባለው ጊዜ ሚስቴ ትምጣና በሌሎች፣ በአለቆች፣ በመሳፍንት፣ በታላላቆች ፊት ትታይ የሚለውን ትእዛዝ በሱ ሴኪዩሪቲ ዲቴልስ ታጅባ እንድትመጣና ራሷን ፕሬዘንት እንድታደርግ ጥያቄ ሲያቀርብላት ነይ የሚል ኦርደር ሰጥቶ ነይ የሚለውን ትእዛዝ ሰጥቶ ያንን ጥያቄ ሲያቀርብ እምቢንዳርች ትዝ ይላቸዋል አለመጣም እንዳለች ብዙዎች የሚስማሙት ያው ዲግሬዲንግ ስለነበረ ያ አካሄዱ በስካርና በሞቀታ ውስጥ ሆኖ ወይነ ጠጅ በጠጣ ጊዜ ይላል መጽሐፍ ቅዱስ ስለሆነ ያደረገው አስጤን አልቀበልም ብላ ርጀክት እንዳደረገችው እግዚአብሔር ቃል ይናገራል። አዋጅ ወጣ፣ አዋጅ ወጣ። አዋጁ ሴቶች በባሎቻቸው ላይ እንዳያምፁ ባሎችን አለቃ፣ የቤት አለቃ አድርጎ የሾመ አዋጅ ነበረ። እዛ ላይ ሲናገሩ ታላላቆቹ ለንጉሱ የምትሆነውን ሴት እንምረጥለት ብለው ሚስት እንዲመጣለት በሱሳ ወይም እሱ በሚገዛቸው አገሮች በዋናዎቹ ከተሞች ውስጥ ያሉ ምርጥ ምርጥ ሴቶች ተብሎ የሚጠሩት ይሰብሰቡና ለንጉሥ የምትሆኗ ትመረጥ የሚል ነገር ላይ ይደረሳል ማለት ነው። ምንድን ነው የሆነው እዚህ ጋር ብላችሁ ቆም ብላችሁ ስታነቡ ወይም ስታጤኑ ይህንን ነገር የሆነ ያለው ምንድን ነው? በፐርሺያ ኢንታየር ኤምፓየር አይሁዶች ይገደሉ የሚል የሚወጣ አንድ በቅርብ አሁን ከጊዜ በኋላ የሚገለጥ ሀማ የሚያሳወጀው አዋጅ አለ። ያ አዋጅ በአንድ ቀን አይሁድ ታርዶ እንዲጠፋ እንዲገደልና እንዲደመሰስ በአንድ ቀን የአይሁድ ሕዝብ ከመድረገጽ እንዲጠፋ የሚደነግግ የጀኖሳይድ ሕግ ነው ያወጀው። ከፍተኛ ወንጀል የሞላበትን ትእዛዝ ነው ሀማ ያወጀው። ይህንን አዋጅ እግዚአብሔር አስቀድሞ ስላወቀ ኦረዲ ህዝቡን ለማዳን ሲል ነገሮችን ሻፍል ማድረግ ጀምሯል፣ መገለባበጥ ጀምሯል። እግዚአብሔር የአስጢን አለመምጣት አስጢን ከሚስትነት እንድትባረር አድርጓታል። የሚገርም ታሪክ ነው። ትዳር ፈርሷል። ያም ቤት ያፈረሰው ራሱ አርጤክስስ ነው። ነገር ግን በዚህ ውስጥ ደግሞ የተገለጠ አንድ የእግዚአብሔር ዓላማ አለ። ኦረዲ እግዚአብሔር ምን ማድረግ ይጀምራል? ህዝቡን ማዳን ስላለበት ነገሮችን ሪአሬንጅ እያደረገ ነው እያስ ያስተካከለ ነው። አስቴር እዚህ ውስጥ ነው የምትገባው፣ ግን ዝም ብላ አይደለም የምትገባው። በጣም የምትሄድባቸው ከባባድ መንገዶች አሉ፣ የሚገጥሟት ቻለንጆች አሉ። የአስቴር መጽሐፍ ምዕራፍ ሁለት ላይ እነዚህ ሴቶች ከተሰበሰቡና ከመጡ በኋላ አንድ ሂደት ውስጥ ያልፋሉ። የመጀመሪያው ነገር መመረጥ ነው መመረጥ ነው። መመረጥ መቻል አለባቸው። በጣም ትልቅ ክብር ነው። እነዚህ ሴቶች ለንጉስ ሚስት ለመሆን ነው የሚመረጡት። ብዙዎቹ እምቢ የሚሉ አይደሉም፣ እሺ የሚሉ ናቸው። ትልቅ ክብር ነው። ቤተመንግስት ዘውድ ጭኖ የንጉስ ሚስት ተብሎ መቶ ሀያ ሰባት ሀገር የሚያስተዳድር በጣም ፓወርፉል የሆነ ሰውዬ አጠገብ መቀመጥ ማለት፣ በዛ ውስጥ በትዳር ከዚህ ሰው ጋር መያያዝ ማለት ቀላል የሆነ ፕሬስቲጅስ የሆነ በጣም በጣም ከፍ ያለ ክብር የሞላበት ነገር እንደሆነ ይረዳሉ። ስለዚህ ትልቅ እንደ ትልቅ እድል ሊቆጠር ይችላል። ነገር ግን በጣም ብዙ ሴቶች ከተመረጡ በኋላ ይህንን ስራ ደግሞ ባይዘወይ እንዲሰራ የተሰጠው ሰው ከፍተኛ የሆነ የንጉሱ እውቀት ፐርሰናል ኖሌጅ ሊኖሩ ይገባል። ምን አይነት ሰው እንደሆነ ንጉሱ የሚያውቅ ንጉሱ ምን አይነት ሰው እንደሆነ ማወቅ አለበት። ይህ ሰው ምዕራፍ ሁለት ሲጀምር ከዚህ ነገር በኋላ የንጉሱ አርቴክስስ ቁጣ በበረደ ጊዜ አስጢንና ያደረገችው የፈረደባትንም ነገር አሰበ ይላል። ንጉሱም የሚያገለግሉ ብላቴኖች እንዲህ አሉት፣ አገልጋዮቹ እንደዚህ አሉት፣ ብላቴኖቹ ይላል መልከ መልካም የሆኑ ደናግል ለንጉሱ ይፈለጉለት ሴቶች ከሚጠብቀው ከንጉሱ ጃንደረባ ከሄጌ በታች እንዲያደርጓቸው መልካም መልካሞቹንና ደናግል ሁሉ ወደ ሱሳ ግንብ ወደ ሴቶች ቤት ይሰበስቧቸው ዘንድ ንጉሱ በመንግስቱ አገሮች ሁሉ ሹማምንቶችን ያኑር፣ ቅባትና የሚያስፈልጋቸውን ይሰጣቸው። ንጉሱንም ደስ የምታሰኘው ቆንጆ በአስጢን ስፍራ ትንገስ፣ ተባለ። ምርጫ ነው የተካሄደው። ይሰብሰቡ ተባለ። በደንብ አድርገው ራሳቸውን ፕሪፔር ያደርጉ ያዘጋጁ ተባለ። ቀላል ፕሮሰስ አይደለም። በጣም ከባድ የሆነ በጣም ኢንቴንስ ኤክስቴንሲቭ የሆነ የራስን ዝግጅት የሚጠይቅ ስራ ነው። ይህም ነገር ንጉሱን ደስ ሳሰኘው እንዲሁም ተደረገ። አንድ አይሁዳዊ የቂስ ልጅ የሰሜኤ ልጅ የኢያኤር ልጅ መርዶኪዎስ የሚባል ቢንያማዊ በሱሳ ግንብ ነበረ። እርሱም የባቢሎን ንጉሥ ናቡከደናጾር ከማረካቸው ከይሁዳ ንጉሥ ከኢኮንያን ጋር ከተማረኩት ምርኮኞች ጋር ከኢየሩሳሌም የተማረከ ነበር። አባትና እናትም አልነበራትምና የአጎቱ ልጅ ሀደሳ የተባለች ልጆቹን አስቴርን አሳድጎ ነበር እና አሳድጎ ነበር። ቆንጆይቱም የተዋበችና መልከ መልካም ሴት ነበረች። አባቷና እናቷ ከሞቱ በኋላ መርዶኪዎስ እንደ ልጁ አድርጎ ወስዷት ነበር ይላል። እንግዲህ ባክግራውንዷ ይሄ ነው። አስቴር ወላጅ የላትም እናት አባት የለም። እሱም በምርኮ የመጣው ወላጆቿ ሲሞቱ ያጎቱን ልጅ ሀደሳን እሱ ነው ወይም አስቴርን እሱ ነው እንደ አባት ሆኖ ያሳደገ። በጣም ቆንጆ ልጅ ናት። በጣም በጣም ደስ የምትል የምታምር ልጅ ናት ው ዝቅ ይለና የንጉሱም ትዕዛዝ አዋጅ በተሰማ ጊዜ ብዙ ቆነጃጅት ወደ ሱሳ ግንብ ወደ ሄጌ እጅ በተሰበሰቡ ጊዜ አስቴር ወደ ንጉሱ ቤት ወደ ሴቶች ጠባቂዎች ወደ ሄጌ ተወሰደች ይላል። በጣም ብዙዎች አብረዋት አሉ። መመረጥ አንድ ነገር ነው ወገኖች። ወይ እግዚአብሔር እዚህ ጋር አጀንዳውን ነው እየፈጸመ ያለው አጀንዳውን ነው እየፈጸመ ያለው። መመረጥ፣ መሰብሰብ፣ አብሮ አንድ ላይ መከማቸት አንድ ነገር ነው፣ ግን ከዛ ውስጥ የእግዚአብሔርን ሀሳብ ለማስፈጸም ወይም ደግሞ እግዚአብሔር የሚፈልገውን ሀሳብ የሚፈጽምበትን ሰው ራሱ እግዚአብሔር ይመርጣል። የሚመርጥ ራሱ እግዚአብሔር ነው። ይሄንን ሰው ለዓላማው፣ ይሄንን ሰው ለፈለግኩት ነገር ምረጡልኝ። ልክ እነ ጳውሎስ አንድ ላይ ሆኖ ኔጌር ጳውሎስ፣ እነ እስጢፋኖስ፣ እነ በርናባስ አንድ ላይ ሆኖ ማነው በርናባስ አንድ ላይ ሆኖ ሲጸልዩ፣ ሐዋርያ ሥራ 13 ኛው ምዕራፍ ላይ ለጠራቸው ሥራ እነዚህ ለዩልኝ ብሎ እከሌ እከሌ ብሎ እንደመረጠ ማለት ነው። ጠሪ እግዚአብሔር ነው፣ መራጭ እግዚአብሔር ነው። ለዓላማው ነው የሚመርጠው። ለዓላማው ነው ሰዎችን የሚያስነሳው የሚቀባው። ለዓላማው ለጉዳዩ ነው እግዚአብሔር ያንን ሰው ይመርጣል፣ ያችን ሴት ይመርጣል። ከዛ በኋላ የሆነው ነገር ምንድን ነው? ተመረጠች ነው፣ ወደ ሄጌት የተወሰድ ይችላል። እዚህ ጋር ነው ደስ የሚለው። ቆንጆይቱም ይላል ደስ አሰኘችው፣ በእርሱም ዘንድ ሞገስን አገኘች ይልና ቅባቷንም ድርሻዋንም ከንጉሡ ቤት ልታገኝ የሚገባትን ሰባት ደንገጥሮች ፈጥኖ ሰጣት ይላል። እግዚአብሔር ነው እዚህ ጋር እየሰራ ያለው ወገኖች። ወይ ሄጌ ሲያያት ወደዳት ይላል። ደስ አሰኘችው ይላል። እንዴ በቃ አያትና ሲያያት ደስ አለችው በቃ ደስ አሰኘችው። ልቡ ሞላ፣ ደስ አለው። እንደዚህ የሆናችሁ አታቆሙ፣ ወይ በቃ ሳይ ደስ ይለኛል። ሳይሽ በጣም ነው ደስ የሚለኝ። ሥራ ቦታ ሊሆን ይችላል፣ ቤተ ክርስቲያን ውስጥ ሊሆን ይችላል፣ እንዲሁ ሰዎች፣ ጎረቤት ሊሆን ይችላል። በቃ ደስ ትለኛለህ፣ ደስ ትይኛለሽ፣ ሳይሽ በቃ ደስ ይለኛል የሚል ነገር ከሰዎች ልትሰሙ ትችላላችሁ። ይህንን የሚያደርገው እግዚአብሔር ነው።

አስደሰተችው። ምንም ያደርጉት ነገር የለም። በቃ ምንም አብረው አልበሉ አልጠጡ። በቃ እያት ደስ አለችው። ሞገስ በሱም ዘንድ አገኘችልና፣ ፈጥኖም ይላል ሰጣት፣ የሚያስፈልጋትን ሪሶርስ ሁሉ ሰጣት ይላል። ሞገስ በእናንተ ላይ ሲመጣ ለእግዚአብሔር ዓላማ ስለሆነ እግዚአብሔር ለራሱ ጉዳይ ስለሆነ የሚለያችሁ ተቀባይነት ታገኛላችሁ። ተቀባይነት ማግኘታችሁ ደግሞ የሚገርመው ፉልፊልመንት የሚኖረው ሙላቱ የቱ ጋ ነው ብትሉ፣ በሰዎች ዘንድ ደስ ታሰኛላችሁ። ስትታዩ ደስ ይላል። እሱ ብቻ አይደለም መሰጠት አለ። የሪሶርስ አቬላብል ይደረግላችኋል። ያልጠበቃችሁት ሰማይ ነው የሚከፈተው። ብዙ ነገር ይከፈትላችኋል። በጣም ብዙ ነገር በሮች ይከፈታሉ። ስጠው፣ ፍቀድለት፣ ፈርምለት ይሁንለት፣ ይሳካለት፣ አድርግለት፣ እንዲያግዘው፣ በቃ እንደዚህ አይነት ነገር ወደ እናንተ መንገድ መፍሰስ ይጀምራል። ፈጥኖ ነው የሚመጣው፣ ፈጣን ነው። በቃ እግዚአብሔርን ነው ያስቸኮለው ይህንን ነገር ሞገስ ሲኖር እንደዛ ነው፣ ወገኖቼ ሆይ ለራሱ ለዓላማው ስለሆነ እግዚአብሔር የለያችሁ፣ ለዓላማው ስለሆነ እግዚአብሔር የጠራችሁ ነገሮችን ማስቸኮል ይጀምራል። ጠላትን መቅደም ስላለበት ማለት ነው። ኢየሱስ ክርስቶስ ጌታ ነው። በቃ ያፋጥነዋል ነገራችሁን። ይሳካል፣ ይገጣጠማል፣ ይሆናል። ያያችሁ ሁሉ ይወዳችኋል። ምን ልርዳህ ትባላል፣ ምን ላገዘሽ ይሉሻል። ሞገስ ሲመጣ እንደዛ ነው የሚያደርገው ወደዳ ሲያየት ይስቃል ሄጌ እኮ ሲያት በቃ አስቴርን በቃ ደስ ስለምትለው በቃ የራሱን እየነቀነቀ ይስቃል። እግዚአብሔር ነው ያን ደስታ የከተተበት ደስ እንዲሰኝ ያደረገው እግዚአብሔር ነው። ከዛ በኋላ ደግሞ ያዳላል ለሷ የሚገርመው ነገር ሞገስ ስለሆነ በቃ ምንም ማድረግ አይችልም። በበለጠ እንድትሆን እንደሁም በቃ እቺ ናት ሚስት መሆን ያለባት ብሎ በጭንቅላቱ ከወሰነ ቆይቷል። ሀጌ ይሄ ነገር በቃ ንጉሱ የወሰነ እንጂ ግን መሆን ያለባት ብሎ በኋላ እንመጣበታለን በቃ እሱ ነው የሚመክራት ምናምን ያቃላ የንጉሱን ነገር እና የመጀመሪያው የሚሆነው ነገር ምንድን ነው ይፈጥናሉ ነገሮች ይሰካሉ ይሰካካሉ በቃ እና ሰዎች ይወዷቸዋል ይቀበሏቸዋል ይሰሟቸዋል ያዳምጧቸዋል አበለበል ያደርጉላቸዋል ራሳቸውን ገንዘብን ሌሎች ሰዎችንም አብሯችሁ እንዲሰሩ ያነሳሳሉ ሪሶርስ በሽበሽ ነው የሚሆነው ለምን ሞገስ መጥቷል ግን ለእናንተ ኪስ ሳይሆን ለእኛ ለስጋና ደም ጉዳይ ሳይሆን ለራሱ ለእግዚአብሔር ዓላማ ነው። ለሕዝቡ ለቤቱ፣ ለቤተ ክርስቲያን ነው፣ ለመንግስቱ ነው። ሞገስ ሁለተኛ ይሄ ነው የሚያደርገው። እነዚህ ሴቶች ቀናቸው ደርሶ ሲገቡ አንድ የሚያደርጉት ነገር አላቸው። የሚያደርጉት ነገር ምንድን ነው? ቆንጆቹ ተራ በደረሰ ጊዜ ይላል፣ የአንዳንዲቱ ቆንጆ ተራ በደረሰ ጊዜ በዚያ ወግ ቆንጆይቱ ወደ ንጉሱ ትገባ ነበረ። ከሴቶች ቤትም ወደ ንጉሱ ቤት ለመውሰድ የምትሻውን ሁሉ ይሰጧት ነበር ይላል። ማታም ትገባ ነበር፣ ሲነጋም ተመልሳ ወደ ሁለተኛ ሁለተኛ ሴቶች ቤት፣ ቁባቶች ወደሚጠብቀው ወደ ንጉሱ ጃንደረባ ወደ ጋይ ትመጣ ነበረ። ንጉሱም ያልፈለጋት እንደሆነ በስሟም ያልተጠራች እንደሆነ ከዚያ ወዲያ ወደ ንጉሱ አትመጣም ነበር ይላል። አሁን ከንጉሱ ጋር ይነጋገራሉ፣ ይገባሉ፣ የሚያደርጉትን ያደርጋል። ከዛ በኋላ ንጉሱ ከፈለገ ምንም ጭቅጭቋቸው አይቻለም ካለ ወደ ጋይ ነው የሚሄዱት። በቃ እነዚህ ሌላ ቦታ ነው የሚቀመጡት፣ ዞር ያደርጓቸዋል። ወደ ንጉሱም ትገባ ዘንድ የምርዶኪዮስ አጎት የአብኤል ልጅ አስቴር ተራ በደረሰ ጊዜ ይላል የሴቶች ጠባቂ የንጉሱ ጃንደረባ ሄጌ ከሚለው በቀር ምንም አልፈለገችም ነበር። አስቴርም በሚያዩዋት ሁሉ አይን ሞገስ አግኝታ ነበርና ይላል የሚገርማችሁ ነገር ምንድን ነው የሆነው ልክ አሁን የእሷ ተራ ሲደርስ ብልጥናት ምንድን ነው ንጉሱ የሚፈልገው ነው ያለችው ሞገስ ሲመጣ ዊዝደም አብሮ ይመጣል ቅድም እንዳልነው ሞገስ ሲመጣ ምንድን ነው ሪሶርስ አቬለብል ይሆናል በቃ የምትፈልጉት ነገሩ ሊለቀቅላችኋል በሰዎች ዘንድ ትወድዳላችሁ ተቀባይነታችሁ ይጨምራል አሁን ሞገስ ሲመጣ ደግሞ ምንድን ነው አብሮ የሚመጣው ተያይዞ ዊዝደም ይመጣል አስቴርጋ የመጣው ዊዝደም ነው ምንድን ነው ንጉሱ የሚፈልገው አለችው ንጉሱን ስለሚያውቀው ማለት ነው። ሄጌ ደግሞ እንዲቴል ንጉሱ የሚፈልገው ይህ ነው እንደዚህ እንደዚህ እንደዚህ እንደዚህ እንደዚህ ነገር ነው ብሎ ስለነገራት፣ ሄጌ ከተናገራት ውጭ ምንም ሳትጨምር ሳትቀንስ እሱን ይዛ ነው ንጉሱ ጋር የገባቸው። የሚገርመው ዝቅ ብሎ በሚያዩዋት ሁሉ ዘንድ ሞገስን አገኝ ይችላል። መልሱ በቃ ተቀባይነት፣ ዊዝደም ይዛለች። በዊዝደም ነው የምትንቀሳቀሰው ተቀባይነቷ እየጨመረ መጥቷል። የሚያወጥ እራሳቸው ሌሎቹ ሴቶች እንዴት ነው የምታምረው ደስ ስትል አዋርታችሁ አታውቃላችሁ? እኔ ትናንትና ከእሷ ጋር እያወራው ነበር። በጣም ነው ደስ የምትለው፣ በቃ ውስጧ ያለው ዊዝደም የሚገርም ነው። ምን እንደዛ ነው የሚያወሩ። ስለ አስቴር ብልጥናት ጠየቀ። ዋይስ ስለሆነች ምንድን ነው ይዤ የምገባው? ይሄን ሰው የኦልሬዲ ስለተቀበላት የሚያስ ዝግዝግ አድርጎ ሁሉም ነገር የነገራት ይመስላል። እሱ ከተናገረው ውጭ ምንም ይዛ አልገባችም ይላል ዊዝደም ነው ሁለተኛ የሚመጣው የመጨረሻው ዊዝደም፣ ደግሞ ንጉሱ ጋር ስትገባ ትመለከታላችሁ። የመጨረሻው ነገር ደግሞ የሆኑ ምንድነው ማን ሞገሱ እንደሞ የምታየው ንጉሱ ገና ገና ሲያያት አርጤክስስን፣ በነገሰ በሰባተኛው ዓመት አዳር በሚባለው በአስራ ሁለተኛ ወር አስቴር ወደ ንጉሱ ቤት ተወሰደች። ንጉሱም ከሴቶች ሁሉ ይልቅ አስቴርን ወደደ፣ በዓይኑም ከደናግል ሁሉ ይልቅ ሞገስን እና መወደደን አገኘች። የመንግስቱንም ዘውድ በራሷ ላይ አደረገ፣ በአስጤንም ፋንታ አነገሳት ይላል። እዚህ ድረስ ይበቃናል በቃለቅ ይሄ ነው ዋናው። ዘውዱ ጭንቅላቷ ላይ ተቀመጠ። ገና ሲያያት ምን አለች? ሞገስን አገኘች። ደስ አሰኘችው ይላል። በጣም ደስ አሰኘችው። ሞገስን አገኘች። ደስ አለ፣ ሳቀ። በአስጢን ፋንታ ስሟን ጠርቶ አስጢን፣ በእሷ ፋንታ በቃ ነገሳት ይላል። አይገርምም? ሞገስ የመጨረሻው ፖይንት ላይ ነው የሚያደርስህ። የመጨረሻው ነገር ላይ እንደትደርስ ያደርጋል። ይሄ ግን ንግስና ጨረሰች ማለች አይደለም፣ በቃ ተደመደመ ማለት አይደለም። የመጨረሻው ነጥብ ላይ ስትደርስ እዛ ጋ ነው የእግዚአብሔርን ዓላማ ወደ ፐርፌክሽን የምታመጣው ወደ ፍጻሜ የምታመጣው። እዛ ጋ ነው ከጠላት ጋር ፊት ለፊት የምትጋፈጠው። እዛ ጋ ነው ከጠላትሽ ጋር ፊት ለፊት የምትያዩ። አሁን ፓወር አለሽ። አሁን ማንም ያልጨበጠውን ቁልፍ ጨብጠሻል። አሁን ማንም ሊደርስበት የማይደርሰው ቦታ ላይ ማንም የሌለው ኃይል፣ ማንም የሌለው ብቃት፣ ማንም የሌለው ጸጋ አንቺ ላይ ተቀምጧል። አሁን አንቺ ነሽ ህዝብን የምታ ያገኙ አሁን አንተነህ ያ የተዘረጋውን ሰይፍ መስበር የምትችለው ማጠፍ የምትችለው በሞገስ እግዚአብሔር እዛ ጋር አድርሰዋላ በሞገስ እግዚአብሔር እዛ ጋር አብቀቷቸዋላ። ስለዚህ ሞገስ የሚሰራው ስራ በጣም በጣም ትልቅ ነው። ሰማያዊ ሞገስ። እግዚአብሔር በሰማያዊ ሞገስ ይባርካችሁ። እግዚአብሔር በሰማያዊ ሞገስ እን ያበልጽጋችሁ ያትረፍርፋችሁ። ለብዙ ሺህ ሕዝብ ለብዙ ሰው መዳን፣ ለብዙ ሰው ማምለጥ፣ ለብዙ ሰው መባረክ ምክንያት ያደርጋችሁ እግዚአብሔር ለሕዝቡ ምክንያት ያደርጋችሁ የመዳን የመበልጸግ የመሳካት የማምለጥ በቃ የመትረፍረፍ በእግዚአብሔር ቃል የመንበሽበሽ የእውነትን ነገር ታጥቆና አውቆ የመኖር ብቃት በዝ ብሎ እንዲመጣ እግዚአብሔር ሞገስም በእናንተ ላይ ይጫንባችሁ፣ ይክተትባችሁ። ያያችሁ ሁሉ ይውደዳችሁ፣ ያያችሁ ሁሉ ያፍቀራችሁ፣ በሮች ይከፈቱላችሁ፣ ሪሶርሶች ይለቀቅላችሁ፣ ውዝደሞች ይምጡላችሁ፣ እግዚአብሔር ሰዎችን ይስጣችሁ። ልክ ሄጌ ለአስቴር እንደነገራት ሄጌ አስቴርን በቃ እንዳዘጋጃት እዛ ጋር መድረስ እንድትችሉ የሚያደርጉ ሰዎችን በሕይወታቸው ያምጣላችሁ። ሞገስ በጣም አስደናቂ ነገር ነው። አየን። እንግዲህ ሰማያዊ ሞገስ ሲመጣ ሪሶርስ ይለቀቃል፣ ሰዎች ይወዷችኋል፣ ተሰሚነታችሁ ይጨምራል፣ ውዝደማችሁ ይጨምራል። መጨረሻው ቁንጮው ላይ እግዚአብሔር ያደርሳችኋል። ከዛ በኋላ ነው የማዳን ስራችሁን የምትሰሩት። ከዛ በኋላ ነው የእግዚአብሔርን ዓላማ ወደ መፈጸም የምታመጡት። ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ ሁለት ላይ ምን ብሎ ነው የሚናገረው? ኢየሱስም ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበር ይላል። ኮንቲኒስ። በቃ ሰዎች ይወዱት ነበር። ኢየሱስን ይወዱታል ሰዎች። ደስ ሲል ይላሉ። ሲናገር ደስ ይላል። ሲያወራ ደስ ይላል። ኢየሱስ በቃ ይሰሙታል፣ ያዳምጡታል። ጠላቶቹ ብዙዎቹ እነዚህ አስተማሪዎች ምናም የሚባሉት ናቸው የሚጠሉት ሌላው ህዝብ ግን ይወዱታል። በቃ መሰብሰብ ብዙ ሺ ህዝብ ተከተለው ይላል። አገር ሁሉ ብዙ ዓለም ሁሉ ተከትሉታል ይላሉ አይደለ? ፈሪሳውያን ዮሐንስ ወንጌል ላይ ለምን ሞገስ ነበረው። በቃ ተሰሚነት ነበረው። የነበረውን ስታር አስኮኑ ያናጋው የነበረውን ሲስተም ነው የበጠበጠው። ኢየሱስ መጥቶ ይሄ ገዳ የሆነውን ነገር ነው በቃ ነቅንቆ ይጣለው ኢየሱስ። እንደዛ ነው ያደረገው። ህዝቡ ወደደው፣ ተሰሚነት ነበረው። ለምን በሞገስ በጥበብ በእውቀት በሰውም በእግዚአብሔርም ፊት ያድግ ነበርና። እግዚአብሔር በሰማያዊ ሞገስ ይባርከን። እግዚአብሔር በሰማያዊ ሞገስ ይባርካችሁ። በዚህ ዝግጅት እንደተባረካችሁ ተስፋ አደርጋለሁ። በሚቀጥለው ጊዜ በሌላ ዝግጅት እስክንገናኝ አብራችሁ የነበርኩት ወንድማችሁ መሃሪ ነኝ። ቻናላችንን ሰብስክራይብ እና ሼር ማድረግ እንዳረሱ ጌታ በነገር ሁሉ ከእናንተ ጋር ይሁን። መልካም ጊዜ